ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የመስከረም 30 2018 ዓመተ ምሕረት የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ ብሬያችሁ ቆያለው። በቅድሚያም አርስተ ዜናዎቹን እናስቀድማለን። የአማራ ፋኖ ዛሬ ጎንደር ላይ ከብልጽግናው ሰራዊት ጋር ብርቱ ትንቅንቅ እያደረገ ነው። በሌላ የዚሁ ቀጠና ግንባር ደግሞ የብልጽግናው ዲሽቃ ተኳሽ ጨምሮ በርካታ ሰራዊቱ በፋኖ እርምጃ ተወስዶበታል። የሰዓቱ ዜናችን የሚያስደምጣችሁ የግንባር መረጃ ነው፣ በቀዳሚነት ይቀርብላችኋል። ብአዴን የራሱን ጨርሶ ከጎረቤት ልመና ገብቷል። በሸዋ ጠቅላይ ግዛት የተሰማራው የብልጽግናው ሰራዊት የፋኖን ብርቱ ክንድ መቋቋም አልቻለም። የብአዴን ሚሊሻም ቢሆን ከፋኖ ፊት ቆሞ ለመዋጋት አቅም ይህን ተከትሎም ከኦሮሚያ ክልል የሚልሻ ልመና የገባው ብአዴን ዛሬ ሰርቀሌ ላይ ተሰብስቦ ውሏል ከወለጋ ወደ ወልድያ የገባው የብልጽግናው ሰራዊት እግሩ ወልድያን ከመርገጡ እጁን ለፋኖ በመስጠት ብልጽግናውን አስደንግጦታል ዜናችን የሚያስደምጣችሁ መረጃዎቻችን ናቸው ወደ እናንተ ይደርሳሉ አመለኛው ህወሓት ልማደኛ ለቅሶን አሰምቷል የሱ ምንደኞችም ከፍየሏ በላይ በመጮህ በጮት አግዘውታል ህወሓት አይኑ ውስጥ በርበሬ እንደገባበት ብላ እየተርገበገበ ያወጣው መግለጫ የደረሰበትን ብርቱ ምት መቋቋም እንደተሳነው አመላካች ነው ተብሏል። በዝርዝር የምናስደምጣችሁ መረጃ ነው ይቀርብላችኋል። ለሚመራው ህዝብ የስራ እድል መፍጠርና የትምህርት አቅርቦት ማዳረስ ያልቻለው ብአዴን ሩብ ሚሊዮን ወጣቶችን ስራ ሊያስይዝ ነው ብሏል። በምን መስክ ነው ለወጣቶቹ የስራ እድል የፈጠርከው ተብሎ ሲጠየቅ ደግሞ ሚሊሻ ሁነው እንዲታገሉ በማድረግ ነው ብሏል። ጉዱ የማያልቀው ብአዴን ለሚሊሻ ስልጠና ያቀረበውን ጥሪና የክልሉ ሚሊሻ ኃላፊዎችም ከብአዴን ባለስልጣናት ህጻናት ጋር ያደረጉትን ውዝግብ በዜናችን ተሰሙታላችሁም። የአሰብ ጉዳይ ተጎትቶ ተጎትቶ የባድሜውን አዋጊ ወደ ውጊያ ሊያስገባቸው ነው። የቀድሞ ኢታማጆር ሹም የራያ ቢራ ፋብሪካ መስራቹ የህወሓትን ወራሪ ታጣቂ ኃይል እየመሩ ደብረ ሲና ድረስ የመጡት ጄኔራል ጻድቃን ብልጽግናውን ወክለው ጦርነት ሊመሩ መሆኑን የደረሰን ወታደራዊ መረጃ ያመላክታል። በትንታኔ ተመልክተነዋል። እናስደምጣችኋለን።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 የብልጽግናው ሰራዊት ምስራቅ እዝ 804 አራተኛ ኮር ከፍተኛ ቁጥር ያለው ሰራዊቱን ጭኖ ወደ ስማዳ ገብቷል። በስማዳም ከመራፋ ነው ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ጄኔራል ኃይሌ ዘውባን ክፍለ ጦር ብርቱ ምት እንደደረሰበት ከአውደ ግንባር የደረሰን መረጃ ያመላክታል። የጎንደር ጠቅላይ ግዛት እዝ ከፍተኛ አመራር እና ጄኔራል ኃይሌ ዘውባንተ ክፍለ ጦር ዋና አዛዥ አርበኛ ኮሚሽነር አበበ መልኬ ለጣና ቴሌቭዥን ባደረሰው መረጃ ጠላት በሌሊት ከፍተኛ ቁጥር ያለውን ኃይሉን ጭኖ ገብቶ ነበር። በእኛ በኩልም አስቀድመን መረጃውን ስላገኘን ገዢ ቦታዎችን ይዘን ከፍተኛ ኪሳራ አድርሰንበታል ብሏል። ሆኖም በምስራቅ እዝ ምክትል አዛዡ ጄኔራል ተሾመ የሚመራው የብልጽግናው ሰራዊት 804ኛ ኮር ተጨማሪ ሰራዊት ከደብረታቦርና ከጋይንት ጭኖ ወደ ስማዳ ማስገባቱን ኮሚሽነር አበበ ተናግሮ ከቀትር በኋላ በስማዳ አውራጃ የኳሳ አርቢት ተብሎ በሚጠራው ቀበሌ የፊት ለፊት ውጊያ መካሄዱን ጨምሮ ገልጿል። ጠላት አስቀድሞ በሌሊት ከበባ አድርጎ ነበር ሲል የገለጸው የጄኔራል ኃይል ዞባን ተክፍለ ጦር ዋና አዛዡ ጠላት በአምስት አቅጣጫ ነበር ከበባ ለማድረግ የገባው። ሆኖም የፋኖን ክንድ መቋቋም አልቻለም ሲል ተናግሯል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ኮር ሰራዊት አሁናዊ ቁመናው የጠላትን ሀይል በማ ማንኛውም መንገድ መምታት የሚያስችለው ቁመና ላይ ነው ሲል አርበኛ ኮሚሽነር አበበ መልኬ ለጣና ቴሌቪዥን ገልጿል። ከአፋር ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ኮር ዋና ቃል አቀባይ ጋሻው ጉዛት ይባላለሁ። ዛሬ በዚህ ቀጠና ውስጥ የበጠላት በኩል በብርጋዴር ጀነራል ተሾመ ይመር የሚመራው ከስማዳ ከተማ ተንቀሳቅሶ የሁለት መቶ ስድስተኛ ኮር አካል የሆነው የጀኔራል ሀይሌ ዘውባንተ ተወርዋሪ ክፍለ ጦር የሚንቀሳቀስበት ቀጠና ላይ የኳሳ ማለት ነው ለማፈን እንቅስቃሴ አድርጎ ነበረ። ይህን እንቅስቃሴ ደግሞ በጦር ጠበብቱ በኮሚሽነር አበበ መልክ የሚመራው ክፍለ ጦር ማለት ነው ለአፈና የሄደውን አካል አፍኖት ውሃ ውሃ ሲያሰኘው ውሏል ማለት ነው። የሽምቅ ውጊያን ለጠላት በስነ ስርዓት ያስተማረ ውጊያ ነው የተደረገው ማለት ነው። ጠላት በሁለት ድሽቃ የታጀበ በስድስት ብሬን እና በዘጠኝ ስናይፐሮች ታጅቦ ነበር ማለት ነው። ነገር ግን ይህ የመሳሪያ ጋጋታ ከኪሳራ እና ከመመታት ላደድ ነው አልቻለም ማለት ነው። ይህ በዚህ እንዳለ አሜ ልዩ የሚያደርገው የዚህ ውጊያ ጠላት በተንቀሳቀሰበት ልክ ከጀርባ የነበሩት የወገን ኃይሎች ማለትም በሻለቃ አዛዥ ደሳለኝ የሚመራው የጉና ክፍለ ጦር አካል የሆነው ብርጌድ በስማዳ ቀጠና በኩል በኮሽና ሸረፍ ጎዲ በሚባለው ማለት ነው ትንቅንቅ ሲያደርጉ ውለዋል ማለት ነው። ወደ ጀነራል ኃይሌ ዘውባን ተተወራሪ ክፍለ በኩል በተንቀሳቀሰው ኃይል ላይ ድጋፍ ለማድረግ ሊንቀሳቀስ ሞክሮ የነበረውን ኃይል ባለበት እንዲቆም አድርገው እጅግ ይበል የሚያስብል መልካም እና ህዝባችንን ሊክስ የሚችል ግንኙነት እና የጦር ድግግፎሽ የተደረገበት ነበር ማለት ይቻላል። ሁለት መቶ ስድስተኛ ኮርም እንደ አጠቃላይ እንደ ቀጠና ከወንድሞቻችን ጋር በጋራ ሁነን የጋራ ጠላት ነው ያለን በዚህ የጋራ ጠላት ላይ ደግሞ መሳሪያችንን የሰው ኃይላችንን አስተባብረን ህዝባችንንም በህዝባችንን በሚመጥልቅ ጠላታችን ላይ የተባበረ ክንዳችን እንድናሳርፍ ነው የምንፈልገው። ወደፊትም የምናደርገው ይሄን ነው። አሁንም የተጀመረው የጋራ ቅንጅት በእርግጥ ዛሬ አዲስ ባይሆንም ከዚህ በፊትም ተመሳሳይ ውጊያዎች አድርገን እናውቃለን። የዛሬው ግን ደግሞ ይበል የሚያስብል ከጀመርናቸው መልካም ግንኙነቶች የሚያስከትልና ደስ የሚል መናበቦች የነበሩበት ነው። በእኛ በኩል ከዚህም በላይ ልንሰራ እንደምንችል አመላካች ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ እዚህ የብልጽግናውን ሰራዊት በደፈጣ ጥቃት ከፍተኛ ኪሳራ እንዳደረሰበት አስታውቋል። የዙ ቃል አቀባይ ክፍል የተጋርለውን መረጃ ሲገልጽም የዙ ዳግማዊ ቴዎድሮስ አምስተኛ ኮር በደፈጣ ጥቃት የጠላት እንዲሽቃ ተኳች ተኳሽ ጨምሮ በርካታ የሰራዊቱ አባላትን እርምጃ ተወስዶባቸዋል ብሏል። ዛሬ መስከረም 30/2018 ዓ ም ከጠዋቱ 3 ሰዓት ላይ የዳግማዊ ቴዎድሮስ አምስተኛ ሶስተኛ ኮር ጎንደር የበጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር አህዶች በጥምረት ምንዝሮ በተባለ ቦታ በወሰዱት የደፈጣ ጥቃት የብልጽግናውን ሰራዊት ሞትና ቆስለኛ አድርገውታል። የዙ ቃል አቀባይ ክፍል አክሎም ሰሞኑን ጠላት ኃይሉን የቦታ ቀይር እያከናወነ መሆኑን ተከትሎ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅበው በመንቀሳቀስ ላይ በነበሩ የአድማ ብተና አባላት ላይ የማያዳግም እርምጃ ተወስዷል። በእጀባ ላይ የነበረው የአድማ ብተና አባላት ሲያጅቡት የነበረውን ተሽከርካሪዎች በመተው ወደ ማክሰኝት አቅጣጫ ፈርጥተዋል። በደፈጣ ጥቃቱም የድሽቃ ተኳሹን ጨምሮ 11 የአድማ ብተና አባላትን እርምጃ ወስደንበታል ብሏል። በዚህ የደፈጣ ጥቃት ከስምንት በላይ የሚሆኑት ደግሞ ቆስለኛ እንደሆኑ የዙ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው ያውደውሎ መረጃ ገልጿል። አፋ ባደጃዝማች በላይ ዘለቀዝ ትናንት ምሽትን በተመሳሳይ በገደብዬ ወርቀ ደሞ በተባለ ቦታ ላይ የብልጽግናውን ወታደራዊ ተሽከርካሪ ያወደመበትን የደፈጣ ጥቃት በቀኑ ዜናችን መዘገባችን ይታል ይታወሳል። ወደ ተከታዩ ዜናችን እናልፋለን። ብአዴን ከኦሮሚያ ክልል የሚሊሻ ድጋፍ ጠየቀ። የአማራ ሕዝብ የተከፈተበትን የሉና ጦርነት በብርቱ ክንዱ እየመከተ መሆኑ ስጋት ያደረበት የብአዴን አስተዳደር ከኦሮሚያ ክልል የሚሊሻ ድጋፍ እንዲደረግለት ጥያቄ ማቅረቡን ምንጮቻችን ገለጹ። ብአዴን ከፍተኛ የመፍረስ አደጋ ስላጋጠመው ከአጉራባሽ ክልሎች የሚልሻ ድጋፍ እንዲያደርጉለት ጥያቄ አቅርቧል። የሚሉት የጣና ቴሌቪዥን ምንጮች ደራ ወረዳ ከሚገኘው የኦሮሚያ ክልል አስተዳደር አምስት ቀበሌዎች ሚልሻ ዋተው ለባዴን እንዲልኩ ትዕዛዝ ተሰጥቷቸዋል። ከኦሮሚያ ክልል አባጦ፣ ጀረቻ፣ ገለሚ፣ ጉዳ ቃወና ወደ ጨፌ ቀበሌ የተውጣጡ የሚልሻ አባላትን ለማወያየት በብልጽግናው ሰራዊት እጀባ ተሰጥቶ ሰንቀሌ ቀበሌ ላይ ውይይት ሲያደርግ መዋሉን ምንጮቻችን ሰዓትን ጨምረው ገልጸዋል። እንደ መረጃ ምንጮቻችን አስተያየት ከኦሮሚያ ክልል የሚልሻ ድጋፍ የጠየቀው የአፋሪሸዋ ጠቅላይ ግዛት እዝ ለብልጽግናው የአየር ወለድ ኮማንዶ ኃይልም ሊመለስለት ስላልቻለ የሚልሻ ኃይልን በብዛት በማስገባት የቆረጣ ስራ ለመስራት መሆኑን ተናግረዋል። የብአዴን ሚልሻ ጠርናፊ በሚዳና ሬማ ከተማ ያከማቸው ሚልሻ ለውጊያ ፈቃደኛ አለመሆኑን ተከትሎ ስጋት ላይ መሆኑን በተከታታይ መዘገባችን ይታወሳል። የፋኖ ግስጋሴና የመዋጋት ብቃት ለብልጽግናው ሰራዊትም ከባድ ፈተና እንደሆነበት ስለታመነ ኃይል መጨመረን እንደ መፍትሄ ወስዶታል። ለዚህ ነው በክልሉ አዳዲስ የሚልሻ አሰልጣኝ ሲያጣ አፋጣኝ መፍትሄ እንዲሆነው ከኦሮሚያ ክልል የሚልሻ ድጋፍ የጠየቀው ሲሉ ምንጮቻችን አክለው ገልጸዋል። ይህ በእንዲህ እንዳለ ከወለጋ ተጉዞ ወልዲያ የገባው የብልጽግናው ሰራዊት ማዕከላዊ ዝ እግሩ ወልዲያን ከመርገጡ እጁን ለፋኖ መስጠቱ የጦሩ መሪዎች አስደንግጧል። በሰሞኑ ዘመቻ አርበኛ ደማሊ አባናዳው ተጋድሎ በርካታ ሰራዊቱ ከጥቅም ውጭ የሆነበት የብልጽግና አገዛ ከወለጋ ወደ አማራ ክልል ወልዲያ ቀጠና ያስገባው የማዕከላዊ እዝ ሰራዊት ከወልዲያ እየጠፋ አፋ በሃም ምኒልክ እዝን እየተቀላቀለ መሆኑን የዙ ቃል አቀባይ ክፍል አስታውቋል። በዘመቻው ከአምስት ክፍለ ጦር ያላነሰ ኃይል ከጥቅም ውጭ የሆነበት ሲሆን የዝ የኮር እና የክፍለ ጦር መሪዎች ጭምር ከፍተኛ ጉዳት የደረሰባቸው ሲሆን፣ ቆስለው በፋኖ እጅ የገቡ የሰራዊቱ አዛዦች መኖራቸውም ይታወቃል። ይህን ተከትሎም የቁጥር መመናመን የደረሰበትን ሰራዊቱን ለመተካት ከተለያዩ ክልሎች ያሰባሰበ ውና በዋናነትም የኦሮሚያ ልዩ ኃይል አባላት የሆኑ መልመል ሰራዊት ወልዲያ ከደረሰ በኋላ እየጠፋና እየኮበለለ ፋኖን እየተቀላቀለ ነው። ትናንት መስከረም 29 2018 ዓ ም አፋ በአጼ ምኒልክ ዕዝ ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦርን ሰባት የብልጽግና ሰራዊት አባላት ሲቀላቀሉ አሳምነው ክፍለ ጦርን ደግሞ ሁለት አጠቃላይ ዘጠኝ የሰራዊቱ አባላት መቀላቀላቸውን መረብ ሚዲያ ዘግቧል። ፋኖን የተቀላቀሉትን የብልጽግናውን ሰራዊት አባላት ኮሎኔል ሞገስ ዘገየን ጨምሮ የምኒልክ የክፍለ ጦር የኮርና ከፍተኛ አመራሮች አቀባበል አድርገውላቸዋል። ኮብለ ለውፋን የተቀላቀሉ የማዕከላዊ ዛባላት የአማራ ህዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገሩን አሟጦ አማራ ላይ ወረራ እየፈጸመ ስለሆነ ነው። አማራ ሁነን አማራ ላይ ወረራ እንፈጽመም። እንዲያውም ይህ አገዛዝ በወገናችን ላይ ለፈጸመው ዘር ማጥፋት የምንበቀልበትን እድሉን በማግኘታችን ደስተኛ ነን። እስከ መጨረሻው እንታግለዋለን ሲሉ ተናግረዋል። ወደ ተከታዩ ዜናችን እናልፋለን። ህዋት ለብልጽግና እየተማጽኖ ጥሪ አቀረበም። የአማራ ፋኖ ወደ ጫካ የትጥቅ ትግል ውስጥ ከገባባቸው የአማራ ጥያቄዎች ውስጥ የሆነው የወልቃይ ጠገዴ በአማራው ትግል ራሱን በራሱ እያስተዳደረ ይገኛል። በዚህ ጉዳይ እየተነሳም ህዋት ዋና ጠላቴ ብሎ የፈረጀውን ብልጽግናውን የትብብር ጥያቄ እና ዛቻ አቅርቦበታል። ያለምንም በጀት ፈተናዎችን ሁሉ ተቋቁሞ ከዚህ የደረሰው አስተዳደሩ በነበረው ጦርነት በስጋት የተፈናቀሉትን ለመቀበል ዝግጁ ነኝ ሲል በዋና አስተዳዳሪው አቶ አሸተ ደምለውና በዞኑ ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ በኩል ትናንት ጥሪ ማቅረቡ ይታወሳል። ይህን መልእክት ተከትሎም ህልውና የአማራ ርስቶችን በመንጠቅና ማንነቱን በመደፍጠጥ ላይ ነው ብሎ የተቸነከረው ህወሓት ለአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች ጥሪ የተቃውሞ ምላሽ ሰጥቷል። ህወሓት ማምሻውን ባወጣው መግለጫው የህገ የመንግስቱንና የፕሪቶሪያውን ስምምነት መጣሴ ቆም ሲል መግለጫውን የጀመረ ሲሆን መግለጫው አክሎም የአማራ ክልልና የአማራ ብዙሃን መገናኛ ድርጅት ምዕራብ ትግራይን በተለያዩ ስሞች ሲጠሩ ቆይተዋል። ይህንንም ተከትሎ አሚኮ በሴፕቴምበር 29 ቀን 2018 በቴሌቪዥን መስኮት የትግራይ ክልል አካል የሆነውን የአማራ ክልል አካል መሆኑን ገልጸው የወልቃይት ጠገዴ ሰቲት ሁመራ ዞን በማለት የተፈናቃዮቹን መመለስ አስመልክቶ የተዛቡ መልእክቶችን እያስተላለፉ ቀጥለዋል በማለት የተለመደ የሐሰት ሪፖርትና እና ክሱን አሰማ። ተቀምጧል በግዳጅ የተፈናቀሉ የትግራይ ተወላጆች ላይ ቅስቀሳ አድርጓል ያለው የዋት ክስ የተፈናቃዮች መመለስ ግልጽ እና የማያሻማ ነው እና የፕሪቶሪያ ስምምነት ያለምንም ድርድር ተግባራዊ ይሆናል የፕሪቶሪያ ኮንቬንሽን ተወያይ ወገኖች ለዚህ ኃላፊነት መውሰድ ያለባቸው ብለዋል በመግለጫው በዚህ ብቻ ያላበቃው የእዋት ክስ ስለሆነም አሚኮ ኃላፊነት የጎደለው ፕሮግራሙን እንዲያስተካክል ያለውን የኢፌድሪ ህገ መንግስትና የፕሪቶሪያ ስምምነትን ከሚጥሱ ድርጊቶች እንዲቆጠብ የወንጀለኞች ድምፅ ከመሆን እንዲ እንዲቆጠብና በዚህ ዘገባ አዘጋጆች ላይ እርምጃ እንዲወሰድ እንጠይቃለን ሲል ይገልጻል። ቀደም ሲል ሕወሓት ዋናው ጠላት የብልጽግና ነው፣ እሱን ማጥፋት ቀዳሚ ግቤ ነው በማለት ሲዘልፈው የነበረውን የብልጽግናውን አገዛዝ የፌዴራል መንግስት ብሎ በመጥራት ህግ አክባሪ ለመምሰል ሞክሯል። የፌዴራል መንግስቱም ይህን መሰል ኃላፊነት የጎደለው ጥፋት በሚፈጽሙ አካላት ላይ እርምጃ እንዲወስድና የኢፌድሪ ህገ መንግስት፣ የፕሪቶሪያ ስምምነትና የሰላም ስምምነትን እንዲያከብር እንጠይቃለን በማለት ለብልጽግናው አገዛዝ ዛቻ ተስፋና ተማጽኖ እንቀላቅሎ ገልጿል። ህዋት ከዓመታት ላላነሰ ጊዜ የአማራን ህዝብ ታሪካዊ ራስት የሆኑ ግዛቶችን ባይለ ተቆጣጥሮና ህዝቡንም አማራዊ ማንነቱን ደፍጥጦ ሌላ ማንነት ጭኖ በትግራይ አስተዳደር ስር እንዲማቀቁ ማድረጉ ይታወሳል። በህዋት ያላ ስር አማራዊ ማንነታቸው ተደፍጥጦና ራስታቸውም ተነጥቆ በግዞት ላይ የነበሩት የአማራ ተወላጆች የአማራ ማንነት አስመላሽ ኮሚቴ ያዋቀረው ላመታት በሰላማዊ መንገድ ጥያቄ ሲያቀርቡ መቆየታቸው አይዘነጋም። ሆኖም ምንም አይነት ህግ የማይገዛው ህወሓት የማንነት ጥያቄያቸውን በሰላማዊ መንገድ የጠየቁ ግለሰቦችን እያሳደደ ሲያሰር፣ ሲገድልና ሲዘርፍ ቆይቷል። በርካታ የወልቃይ ጠገድ የጠለምትና ራያ ማንነት አስመላሽ ኮሚቴዎችን ጨምሮ በርካታ የአካባቢውን ተወላጆች ማዕከላዊ ድረስ ወስዶ በጨካኝ ግራፊዎቹ ከባድ ወንጀል ሲፈጽምባቸው መቆየቱ አይዘነጋም። ትናንት የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪዎች ኮሎኔል ደመቀ ዘውዱና አቶ አሸተ ደምለው በሰጡ ቃለምልልስ በህወሃት ፕሮፓጋንዳ ተታለውም ሆነ በስጋት ምክንያት ተፈናቅለው የሄዱ የትግራይ ወገኖቻችንን ለመቀበል ዝግጁነን፣ ተፈናቃዮቹ ወደ ቀያቸው ሳይመለሱ ሰላም መረጋገጥ አይችልም በማለት ለሰላምና ለህዝብ አንድነት ያላቸውን ቁርጠኝነት ነበር የገለጹት። ሆኖም ህወሃት ወደ ወልቃይት መግባት የሚፈልገው ጨፍጫፊ ታጣቂዎቹንና አማራዊ ማንነትን ደፍጥጠው በሌላ ማንነት የአካባቢውን ህዝብ የሚያስ የሚያስተዳድሩ መንግስት መዋቅሩን ካልያሱ ተፈናቃይ ወደ አማራ ክልል ወልቃይ ጠገዴ አላስገባም በማለት ተፈናቃዮችን አግቶ መያዙ ይታወቃል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 30 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው ምርጫችሁ ስለምታደርጉን እናመሰግናለን ሩብ ሚሊዮን ሚሊሻ እፈልጋለሁ ብአዴን በአማራ ክልል በርካታ ቁጥር ያላቸው ወጣቶች በአስገዳጅ ሁኔታም ቢሆን ወደ ሚልሻ መዋቅር እንዲገቡ መመሪያ ተላለፈ። በሚልሻ ምልመላውም ከ250 ሺህ በላይ ወጣት ለማሰልጠን እቅድ መያዙን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የአማራን ሕዝብ ለዘረፈጅ ጦርነት የዳረገው የብልጽግናው መንግስት የአማራን ሕዝብ ትጥቅ ለማስፈታት ከእግረኛ እስከ ሜካናይዝድ ጦር ይዞ ወደ ክልሉ ቢገባም እቅዱ ከሽፎበት ሰራዊቱ ትጥቁን ለፋኖ እያስረከበ ተበትኖበታል። ይህን ተከትሎ በበርካታ የአገሪቱ አካባቢዎች ወጣቶች በግዳጅ እየታፈሱ ወደ ማሰልጠኛ ካምፕ ተወስደዋል። ይሁን እንጂ እነዚህ ወጣቶችም ከስልጠና በኋላም ከነሙሉ ትጥቃቸው ፋኖን እየተቀላቀሉ መሆኑ ደግሞ ላገዛዙ ሌላ ፈተና ሆኖ ቆይቷል። ከዚህ በፊት የአማራ ክልል ርዕሰ መስ አስተዳደር እና ካቢኔያቸው የክልሉን የጸጥታ ኃይል አጠናክሮ መከላከያን ከአማራ ክልል ለማስወጣት የሚደረገውን ጥረት ለማሳካት በርካታ ሙከራዎች ማድረጉም ይታወቃል። ከስምንት ወር በፊት በአማራ ክልል ሩብ ሚሊዮን ወይም 250 ሺ ሚሊሻ ሰልጥኖ እንዲያስረክብ በብልጽግና ሊቀመንበር የታዘዘው የክልሉ ካቢኔ በሁሉም ዞኖች መመሪያ አውርዶ ወጣቶችን በከተማ መሬትና በሌሎች ተያያዥ ጥቅማጥቅሞች እየደለለ ሙከራ ቢያደርግም በታለመው ልክ ማግኘት አልቻለም ነበር። ከዚህ በፊት በተላለፈው የብልጽግናው ሊቀመንበር መመሪያ በአማራ ክልል በአድማ ብተናና በሚልሻ መዋቅር ውስጥ ሰልጥነው ከአገዛዙ ሰራዊት ጎን በመቆም ፋኖን ሲዋጉ የነበሩ ወጣቶች የፋኖን ብርቱ ክንድ መቋቋም ባለመቻላቸው ሙሉ በሙሉ በሚባል ደረጃ ፋኖን ተቀላቅለዋል። የጣና ቴሌቪዥን ወታደራዊ የመረጃ ምንጮች እንዳስታወቁት ከሰሞኑ የክልሉ ጸጥታ አመራር የሰው ኃይል ኦዲ ሲደረግ ቁጥሩ ተመናምኖ መገኘቱን ተከትሎ የክልሉ ባለስልጣናት ከፍተኛ መደናገጥ እንደተፈጠረባቸው ተናግረዋል ተናግረዋል። የክልሉ የብአዴን ፖለቲካዊ አመራሮች ከሚልሻ ጽህፈት ቤት ኃላፊዎች ጋር ባደረጉት አስቸኳይ ስብሰባ የሚልሻው ቁጥር በከፍተኛ ሁኔታ ስለማሽቆልቆሉ ሲያስረዱ ከዚህ በፊት ከግዳጅ ቀጠና ጠፍተው ጽንፈኛውን የተቀላቀሉ አሉ። ለምን ይህን ውሳኔ ሊወስኑ እንደቻሉ የቀሩትን ጓዶቻቸውን ስንጠይቃቸው ከመከላከያ ጋር ወደ ጦርነት ቀጠና ስናመራ ከፊት ተሰለፉ እየተባለን የጥይት ማብረጃ ነው የሚያደርጉን፣ ስንወድቅም የሚያነሳን የለም ሲሉ ነግረውናል። ይህ ምክንያት ደግሞ በቂ ምክንያት ነው ነው ባይባልም እንደ ትግል አጋር የተፈጸመባቸው ሸፍጥ ተስፋ ሊያስቆርጣቸው ይችላል የሚል ማብራሪያ ለብአዴን አመራሮች እንደተሰጣቸው ወታደራዊ ምንጮቻችን ተናግረዋል። ከዚህ በተጨማሪም የክልሉ የብአዴን ከፍተኛ አመራሮች በእኛ ስም ከፍተኛ የሆነ የገንዘብ ዝርፊያ ይፈጽማሉ፣ እኛ ግን ለውጊያ ብቻ ነው የምንፈለገው የሚል ቅሬታ በሚሊሻ አባላቱና አመራሮቹ ዘንድ ማደሩን የሚናገሩት የጣና ቴሌቪዥን ምንጮች፣ በዚህ የተነሳም የክልሉ መንግስት ከፍተኛ ስጋት ላይ መሆኑን ገልጸዋል። እንደ ጣና ቴሌቪዥን ምንጮች ገለጻ በቅርቡ የብልጽግናው ሰራዊት ምክትል ኢታማጆር ሹም ጄኔራል አበባው ታደሰ የአማራ ክልልን የጸጥታ ሁኔታ ለመገምገም በክልሉ ደብረ ብርሃን፣ ኮምቦልቻ፣ ጎንደርና ባህር ዳር በገቡበት ወቅት መከላከያው ለሌላ ሀገራዊ ግዳጅ ስለሚፈለግ ራሳችሁን ችላችሁ ጽንፈኛውን መዋጋት አለባችሁ ማለታቸው ይታወሳል። ይህን የምክትል ኢታማጆር ሹሙን መመሪያ ተከትሎ ከዚህ በፊት ከፋኖ ጋር በተደረገው ጦርነት ያለቁትንና እየከዱ ወደ ፋኖ ካምፕ የገቡትን ለመተካት ሌላ ሩብ ሚሊዮን ሚሊሻ ማሰልጠን አለብን በማለት አቅዱ የተነሳው ብአዴን መመሪያዎችን ለሁሉም የዞን ከተሞች ማውረዱን የጣና ቴሌቪዥን ምንጮች ገልጸዋል። ወደ መጨረሻው ዜናችን እናልፋለን። ጄኔራል ጻድቃን ወደ አሰብ ሊዘምቱ ነው ተባለ። የብል የብልጽግና አገዛዝ ስራ ላይ ባሉት ጄኔራሎቹ ብዙም እምነት ያደረበት አይመስልም። በዚህ የተነሳም ከኤርትራ ጋር ለሚያደርገው ጦርነት የቀድሞውን ኤታማዦር ሹም ጄኔራል ጻድቃን ገብረተንሳይን ወደ አዋጅነት ሊመልስ እንደሆነ እየተነገረ ነው። የአዲስ አበባ ዩኒቨርሲቲ የህግ ትምህርታቸውን በጊዜ አቋርጠው ደደቤት ይሻለኛል ብለው ደብተራቸውን ጥለው ቁምጣ ለብሰው ነፍጥ ያነሱት የራያው ልጅ ከትግል በኋላም የኢህአደግን ሰራዊት ማደራጀትና በሀገሪቱም ሰላምና ደህንነትን ማስከበር ላይ የተሳተፉ ሰው ናቸውም። ህወሓት በአማራ ሕዝብ ላይ ሽፍታ ምንጠራ ብሎ የከፈተውን አርበኞችን የማሳደድ ዘመቻም የመሩት እኒ ጀነራል የኢህአደግን ወታደር ኤታማዦር ሹምነት መምራት ችለዋል። የዘላምበሳን ውጊያ የመሩት እሳቸው ሲሆኑ በተለይ ዘመቻ ፀሐይ ግባት በድል ተጠናቀቀ በሚለው ንግግራቸው ይታወሳሉ። ለሁለት ዓመታት የቆየውን የኢትዮጵያና ኤርትራ ጦርነት ፍጻሜውም በኢትዮጵያ አሸናፊነት እንዲጠናቀቅ የአሁኑ የአፋባ ማዕከላዊ ኮማንድ አባሉ ጀኔራል ተፈራ ሚናቸውም የጎላ ነበርም። የአሁኑ የብልጽግናው ሊቀመንበርም በሬዲዮ ጠጋኝነት ተሳታፊ የነበሩ ሲሆን ምክትል ኢታማዦር ሹሙም ጀኔራል አቦ ታደሰም ከፍተኛ ተጋድሎም ያደረገውን ጦር መሆናቸው ይነገራል። ሻዕቢያዎች ምሽግ መቆ ሊቆፍር ይችላሉ እኛ ደግሞ ከምሽግ አውጥተን መቅበር እናውቅበታለን በሚለው ታሪካዊ ንግግራቸው የሚታወቁት ጀነራል ሳሙራ የኑስ በውጊያው ላይ ሰራዊት መርተው ድል አድርገዋል። ያኔው ኮኔደል ብርሃኑ ጁላ በወቅቱ ውጊያ የመሬድነት ሚና ነበራቸው። ይህም ማለት በኢትዮ ኤርትራ ጦርነት ወቅት በተለያዩ ጊዜያት የተሾሙ አራት ኢታማዦር ሹሞችና አንድ ምክትል ኢታማዦር ሹም በውጊያው ላይ መሪ ሆነው ተሳትፈው ነበር ማለት ነው። ጀነራል ጻድቃን የዚያን ወቅት ኢታማዦር ሹም የነበሩ ሲሆን ጀነራል ሳሙራ የኑስ፣ ጀነራል ሳረ መኮንንና የአሁኑ ኢታማዦር ሹም ብርሃኑ ጁላ በኢትዮ ኤርትራው ጦርነት መሪ ሆነው ተሳትፈዋል። በወቅቱ በጦርነቱ እዚህ ግባ የሚባል ሚና ያልነበራቸውና ሬዲዮ መጠገን ላይ ብቻ ተሳታፊ የነበሩት አስር አለቃ ደግሞ የአራቱ ኢታማዦር ሹሞች ዋና አዛዥ ጠቅላይ ሚኒስትር ሆነዋል። በኢትዮ ኤርትራ ጦርነት ወቅት ሰራዊት ሲመሩ ከነበሩት መካከል አሁንም ከህዝብ ጎን የተሰለፉት ጀነራል ተፈራ ማሞ ብቻ ናቸው። ወደ ርዕሰ ጉዳያችን ስንመለስ በኢትዮ ኤርትራ ጦርነት ወቅት ለኤርትራ ሰራዊት መሸነፍ ዋነኛ ምክንያት ጻድቃን ነው የሚል የኤርትራን ባለስልጣናት ቁጣ አለ። ጀነራል ጻድቃን በበኩላቸው ኤርትራን ካገኙኝ ይበቀሉኛል የሚል አመታትን የተሻገረ ስጋት እንዳላቸው ለጣና ቴሌቪዥን ቅርበት ያለው የጀነራሉ ቤተሰብ ይናገራሉ። በመሆኑም ጀነራል ጻድቃንና የኤርትራ መንግስት ባለስልጣናት አንደኛው ሌላኛውን እያሳደዱ የሚኖሩ ባላንጣዎች ናቸው ሲሉ እኒሁ ምንጫችን ተናግረዋል። የቀድሞው የታማዦር ሹም እና የራያ ቢራ ፋብሪካ መስራቹ ጀነራል ጻድቃን ገብረትንሳኤ ሰሞኑን ከአንድ ሚዲያ ጋር ሰፋ ያለ ቃለምልልስ አድርገዋል። ጀነራሉ በቃለምልልሳቸው ካነሷቸው ሀሳቦች መካከል የባህር በርን የሚመለከት ጉዳይ ይገኝበታል። በኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ላይ የባህር በር ጉዳይን ሳነሳም ከተፈራ ዋልዋ በስተቀረ ሁሉም አይናቸውን አግሮ ጠረጡብኝ ሲሉም የተናገሩት ጀነራል ጻድቃን በዚህ ሰዓት ጉዳዩ መነሳቱ ትክክለኛ ውሳኔ ነው በማለት ለብልጽግና ሊቀመንበር አድናቆታቸውን ሰጥተዋል። ኢትዮጵያ የወደብ ባለቤት እንድትሆን የሚያስችሏት ሶስት እድሎች አሉ ሲሉ የተናገሩት ጀነራሉ ሶስቱን አማራጮች ሲናገሩም ዓለም አቀፍ ህግን ተጠቅመን በዲፕሎማሲያዊ ድርድር ለንግድ መገልገያ ወይም ለኮመርሻል ብቻና በጦርነት መሆናቸውን ገልጸዋል። ጀነራል ጻድቃን ንግግራቸውን ሲቀጥሉም የኤርትራ መንግስት ካዳብረው ባህሪ በመነሳትም በድርድር የሚሳካ አይመስለኝም። ለኮመርሻል አገልግሎት ብቻ እንድንጠቀም መፍቀድ ደግሞ ኢትዮጵያን አይመጥናትም። በዚህ ሁኔታ ስመለከተው ጦርነቱ የሚቀር አይመስለኝም ብለዋል። ከጀነራሉ ንግግር በመነሳትም ሆነ የብልጽግናው አገዛዝ ከያዘው አቋም በመነሳትም መናገር የሚቻለው በአፍሪካ ቀንድ ትልቁ ጦርነት አይቅሬ መሆኑን ነው። ይህን ጦርነት እንዲመሩ ደግሞ ጀነራል ጻድቃን ገብረትንሳኤን ብልጽግና ግብዣ እንዳቀረብላቸው የጣና ቴሌቪዥን ምንጮች ተናግረዋል። በዚህ ጦርነት ህወሓት ከኤርትራ መንግስት ጎን እንደሚቆም አስቀድሞም በግልጽ አሳውቋል። ከህወሓት ጋር የማይታረቅ ቅራኔ ውስጥ የገቡ ጀነራል ጻድቃን ደግሞ የትግራይ የሰላም ኃይል የሚል ታጣቂ በአፋር ክልል እያሰለጥኑ ይገኛሉ። የዚህ ሰራዊት ዋና አዛዡ ጀነራል ገብረ እግዚአብሔር በየነ ጎዴ አንጢሩ ሲሆኑ ጀነራል ጸርቃን ደግሞ የበላይ ጠባቂ ናቸው። በህወሓትና በብልጽግና የፕሪቶሪያ እርቅ ላይ ተሳታፊ የነበሩትና በኋላም የጊዜ አስተዳደሩ አማካሪ የነበሩት አቶ አሰፋ አብርሃም ኢትዮጵያና ኤርትራ ወደ ጦርነት ሊገቡ አይችሉም፣ ምክንያቱም የጅደው ስምምነት ያግዳቸዋል ብለውም ለቢቢሲም ተናግረው ነበርም። ጀነራል ጸርቃን ግን ከጓደኛቸው ንግግር የተለየ ሀሳብ ሰጥተዋል። የጀነራል ጸርቃን በጦር ጦርነት የሚኖራቸው ሚና በምን መልኩ ሊሆን እንደሚችል ግልጽ ባይሆንም የጣና ቴሌቪዥን ወታደራዊ ምንጮች ግን ከሁለት አማራጮች በአንደኛው ሊሆን ይችላሉ ይላሉ። በወታደራዊ ምንጮቻችን እምነት ጀነራል ጻድቃን በጦርነቱ እንዲሳተፉ የተፈለጉት የሀራ ምድር ታጣቂ ሰራዊትን በዋት ላይ በማዝመት ወይም የብልጽግናውን ሰራዊት ወደ ኤርትራ ይዞ በመግባት ሊሆን ይችላል። ጀነራሉ በቃለ ምልልሳቸው ያንዴ አሰብን ብቻ ሳይሆን ኤርትራ ውስጥ የፈለግነውን አድርገን መመለስ የሚያስ ል አቅም ነበረን ሲሉ በወቅቱ የኢትዮጵያን ጦር ከባድሜ እንዲመለስ አቶ መለስ የሰጡትን ትዕዛዝ በጸጸት ያስታውሳል። ጀነራል ጻርቃን ከዚህ ቀደም ከሪፖርተር ጋዜጣ ጋር በነበሯቸው ቃለምልልስ ላይ ኤርትራ ገብተን ስርዓቱን ቀይረን መምጣት ነበረብን የሚል ሀሳብ መስጠታቸው ይታወሳል። የእንግሊዙ ተነባቢ መጽሔት ዘኢኮኖሚስት ሰሞኑን ለንባባ በቀውም እትሙ ኢትዮጵያ በአስመራ ያለውን መንግስት የመቀየር እቅድ አላት ብሎም አስነብቧል። በጀነራል ጻድቃን ተደጋጋሚ መግለጫዎች ላይ የሚደመጡ ሀሳብ አስመራ ያለው መንግስት መቀየር አለበት የሚል ነው። ለዚህ ደግሞ ኢትዮጵያ ጥሯን በበቂ ሁኔታ ማዘጋጀት እንዳለባት ያምናሉ። የብልጽግናው ሊቀመንበርም ከአንድ ዓመት በፊት በሰጡት ማብራሪያም የኤርትራ ወንድሞቻችን አስቸጋሪ ሕይወት እየገፉ መቀጠል የለባቸውም፣ ያሳዝናሉ፣ እነሱንም ነጻ ማውጣትና ልናበለጽጋቸው ይገባል፣ ሲሉም መናገራቸው ይታወሳል። በኤርትራ ያለውን መንግስት እስከ መቀየር የሚደርስ እቅድ ያላቸው የብልጽግናው ሊቀ በር ከእሳቸው አቋም ጋር ተመሳሳይ አመለካከት ያላቸውን የቀድሞውን ኢታማዦር ሹም ወደ ውጊያ መሪነት ለመመለስ ያስቡትም ከዚህ የተነሳ መሆኑን ወታደራዊ ምንጮቻችን ገልጸዋል። ቴሌቪዥን አድማጭ ተመልካቾቻችን የመስከረም 30 2018 ዓ ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆይታ አደረግኩኝ። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንደርሷቸው የዩትዩብ ቻናላችን በቋሚነት ሰብስክራይብ እንታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር